ጤና ይስጥልን ክቡራን ተመልካቾቻችን፣ ፋና ፖድካስት ተጀምሯል። ውሎ ላይ እንገኛለን። በዛሬው ውሏችን ከአንድ በድለላ ሙያ የተሰማራ ወጣት ጋር ቆይታ እናደርጋለን። አብራችን ቆይ። ውሏችን አንተ ጋር ልናደርግ ነው ዛሬ ያው ወደ ቤት ንግባና ቁርስ አልበላንም፣ ቁርስ በልተን ከዛ አንዳንድ ተከራዮችም አሉን ሽያጭም አለ፣ እነሱን ሰዎች ዘወር ዘወር እናድረግና ከኖችችን አሳይተን ከዛ ጀምረን ያለን ውሎች የምንቀጥለው፣ አዋቂዋት ባለቤቴ ናት። መጀመሪያ እስኪ ራስህን አስተዋውቅ ደሬ። ደረጄ ማን ነው? ደረጀ አባይ ይባላለሁ። በአሁኑ ሰዓት እየሰራ ያለሁት የኮሚሽን ስራ ነው። ደላላ ሲባል አንዳንዴ ያለማመን ነገር አለ። የለም አይባልም፣ በአንዳንድ ዘንዶች አለ፣ ግድ ነው። እኔ ግን ምን አደርጋለሁ? እኔን ብሎ እስከመጣ ድረስ፣ እኔን አምኖ እስከመጣ ድረስ ያሰው ማድረግ ያለብኝ ምንድነው፣ የተሻለውን ነገር እውነቱን ነግሬው ከፈለገ የሚመለስበትን ከፈለገ ደግሞ አይቶት የሚወስንበት መንገድ ነው። እኔ ምትምለው እና ራቅ ያለ ቦታ ሆኖ እኔ ቅርብ ነው እዚህ ጋር ነው የሚወስድበት መንገድ መንገድም የለ አንደኛ፣ ያ ሰው ከስተመሬ ነው እኔን አምኖ እኔም ብሎ ነው የመጣው። እኔ ብሎ ከመጣ ደግሞ ያን ሰው መከባከብ ግዴታ አለብኝ። በጣም ቁም ነገረኛ ነው፣ ስነ ምግባሩ ደስ የሚል ነው አይነት ነገር ሰምቻለሁኝ። እንደውም የሆነ አያይዘህ እንድትነግረኝ የሚፈልግ አንድ የሰማሁት ነገር አለና አንዳንዴ ኮሚሽኑን ላይ አለመቀበል እና አንድ የሰማሁት የሆነች ትልቅ ሴት ናቸው። እሳቸውን አንተ ኮሚሽን ካለመቀበል አልፎ ሌሎች እነዚህ ጫኝና ውራጅ ስራ የሚሰሩ ሰዎችን እራሱ አስተባብረ ያን ገንዘብ እንዳይቀበሏት እንዳደረክ እንዳሳመንካቸው፣ አሳምናቸው በቃ ምርቃቷ ይበቃናል እንዲሉ እንዳደረክ ሰምቻለሁ። እውነት ነው?

አጋጣሚ አንድ እናት ነበሩና ቤት ተከራይተው ገቡ። ያው ተከራይ ሲገቡም ሴትዮዋ ብዙ አቅም አልነበራቸውም። ያው ዞሮ ዞሮ ያው ሰውም ስለሚከፍላቸው ምን ሰምልላቸው የአንድ ወር ከፍለው ነው የገቡት። ሴትዮዋ ከዛ በኋላ አንድ ወር ከፍለው ገቡ። ከከፈሉ በኋላ ምንድነው የሚሆነው? የደላላ ብር የሚከፉት የሚከፉትላቸው፣ ምን ቤት ፈርሶባችሁ ነው የምትሉት። ስለዚህ ምን ሴትዮው ምንድነው ማድረግ ያለብኝ? በእኔ በኩል ያለውን ኮሚሽን ትቼ

አጋጣሚ ሆን እዚህ አካባቢ ነበርኩኝና ሴትየዋን እኛ ነው የምናወርደው አሉ። ሴትየዋ ገንዘብ የላቸውም። ስለዚህ አለን አማራጭ ምንድን ነው? ምንድን ነው የምናደርገው? እነሱ የጠየቁት ብር አለ። ብዙ መልካሙች አሉ፣ ጫጭ ነሮች ማለት እነሱ ምንድን አደረኩ፣ ሳብ አድርጌ ያነጋገርኳቸው ሴትዮ እንደዚህ እንደዚህ ነው፣ ከኔ ተነስቼ ኮሚሽን አልተቀበልኳቸውም። ስለዚህ ሴትዮ ብንረዳቸው ምን አለበት የሚል ነገር አሳብ ታቀርብላቸው። በቃ ደሬ በቃ ችግር የለውም በቃ አንተ ካልክ ማን ብለው እቃቸውን ስትዮዋን እቃ አስገብተው ተመርቀው ሄዱት። ከዛ በኋላ ስትዮዋን ምንድን አደረጉት? የሆነ ሰዓት ላይ የሆነ ሳንቲም ሲያገኙ ጠርተው ምንድን አደረጉት? ልጅ እና ልጆች መልካም ልጆች ናቸው እና ይህንን ገንዘብ ውሰድና ስትልኝ ወደ ወር አካባቢ ምናምን እንግዲህ ሳንቲም ሲያገኙ ስትልን አሉ። ያው አራተው ስላቸው እንዲ ያሉ ተቀብያን ሳንቲም ልጆቹ ጋር ሄዱት ስላቸው፣ አይ ተው በቃ አንዴ መርቀውናል፣ ይሄ በረከትን ማጣት ነው። ስለዚህ የስትዮዋን ገንዘብ መልስልን እና። የደላላነት ሙያ አጋጣሚ ነው ወይስ ወደው የምትሰራው ስራ ነው? ስገባ የገባሁት አጋጣሚ ነው። ከዛ በኋላ ግን ከገባሁበት በኋላ ግን በጣም በጣም ወድጄው የምሰራ ስራ ነው። ምክንያቱም በዚህ ስራ ላይ በጣም ብዙ አይነት ሰው ነው የማገኘውና የተለያዩ ሰዎች አገኛለሁ አምረዳቸውን ማግዛቸውን የሚያግዙኝንም ሰዎች ስለማገኝ ስራውን በጣም ወድጀው ነው የምሰራውና እና በጣም ብዙ ሰው ያስተዋውቃል። ደሬ እንግዲህ በጣም ቆንጆ ቁርስ በላን፣ ጥሩ የቁርስ ጊዜ ነበረን። እናመሰግናለን። አሁን እንግዲህ ሁሏችን ከምን ነው የምንጀምረው? አሁን ሁሏችን የምንጀምረው ካስተምራለችኝ ተከራይ እና ባላንድ ተከራይ ቁልፍ እንደውላለን፣ እናስመጣለን። ሴትዮዋንም ደውልና የተስ አካባቢ እንዳለች ጠይቃትና እሱን እሷን እናሳያለን። እሱን ያው ተስማማችም አልተስማማችም ከሱን እንጨርስና ሌላ ደግሞ አለ፣ አንድ ካስተመር አለ ቤት የሚገዛ ሽያጭ ነው ደግሞ ምንድነው፣ ለዚህም ከሚደክም አሁን አንዳንድ አንድ ገዢዎች የሚያደርጋሉ፣ ዝም ብለው ከሚደክሙ መጀመሪያ ቤቱን እኛ አይተን ቪዲዮ ቀርጸን ልከንላቸው አይተው የሚሆናቸው አይነት ነገር የሚቃረም አይነት ነገር ሲሆን የሚያደርጋሉ። ይቀጥሩናል፣ ይመጣሉ እነሱ ያውና እኔራሲ ቪዲዮ ቅርጽና ተከስተ መሬ ልክለታለሁ ኪራዩ ጋር ሰትዮም ስለመጣች እሱን እናይ እና እሱ ቅርብ ስለሆን ሲያካሄድ እሱ ከዛ ነው ወደ ሽያጭ ማለት ነው በጣም ጥሩ እንዴት በቃ እኔ የምልህ ቤት አሁን እዚህ ግቢ ውስጥ ባለ አንድ መኝታ ስንት ነው ኪራይ ነው ሽያጭ ኪራይ ከ14 ሺህ ጀምሮ እስከ 16 ሺህ ባለሁለት ከአስራ ሰባት እስከ 20 ባለሶስት ባለሶስት ከ22 እስከ ሀያ አምስት ሰላም ነው እንዴት ነህ ሰላም እንዴት ነህ ደህና ነህ እስኪ ቤቷን ልሾ ስለሆነ ግን አሁን ቤት አስራ አራት ነው የሚከራየው። የኛውን ጨርሰናል። ስኬታማ ነበርን ማለት ይቻላል በዚህኛው። አሁን ደግሞ ምንድን ነው የሚቀረ፣ አሁን ይሄኛውን አሳይተናል። ክራይ ነው፣ በዋጋም ተባብተናል። ስለዚህ ስለጨረስን የኛውን በቃ ምንም ሞር ያለቀ ጉዳይ ነው። አሁን ቀጥታ እንደምናደርገው ያ ቪዲዮ ቀርጭ ምልክለት ከሰበር ያለና ወደሱ ጋር ነው ቀጥታ እንግዲህ አሁን ማሳይሽ ቤት እዚህ ላይ እዚህ ዘንጻ ላይ ነው ያለው። ባልሁለት ነው ሶስተኛ ላይ ነው በደንብ የተሰራ ቤት አከስ ወደ 6 ሚሊዮን 200 ሺህ ብር ይባላል። በጣም የተሰራው በጥሩ ማቴሪያል ነው። ቆንጆ ቤት ነው። እንግዲህ አሁን አንቺም ከወደድሽው ታስቀሪያለሽ። እንደምታየው በጣም ቆንጆ ቤት ነው። ባለቤት መኝታ ነው። ያው ከስተመራችን ባለን መሰረት አሁን ቪዲዮ ቅርጽና ልክለት አለው። ምንድን ነው የሚቀረን? አሁን የሚቀረን እስከ ሰዓት ድረስ ያየናቸው እነዚህ አይተናል። አሁን የሚቀረን ወደ ምሳ ነድና ምሳ በልተን ደግሞ ከሰዓት በኋላ የሚሆን ነገር ደግሞ እንግዲህ አብረን እናያለን። አዎ፣ ከተደወለ ወይ ከመጣ እንሄዳለን። ከመጣ እንሄዳለን። መጣን። ሰላም እንደት ናችሁ በድጋሚ ማማይ ምን ነው አንቺ ሰላም አትይም? ነው ዛሬ በጣም ቢዚ ቀን ነው ወይስ እንዴት ነው? ሌላ ጊዜም እንደዚህ ይደወልልሃል? ዛሬ ያው መካከለኛ የሚባል ነገር ነው። ቅዳሜም ስለሆነ ሜይ ቢ ትንሽ ከፍ ያለ ከስተመር ሊኖር ይችላል ብዬ አስባለሁ። አዎ ብዙ ጊዜ ቅዳሜ እና እሑድ ነው ሰው በእረፍቱ ሰዓት የሚመጣው እና በተለይ እሑድ ቀን ሰው መረፍ ስለሆነ ብዙ ከስተመር ይመጣል። ቅዳሜ ደግሞ ያው መካከለኛ አሁን ዛሬ ምንድነው መካከለኛ የሚባል ነው። እና ዝም ብለሽ ነው የደከምሽው እያልከኝ ነው? አይ መድከም ሳይሆን ዛሬ ያው ጥሩ ስራ ነው ሰራ ዳሬ ያው በደላላ ህይወት ብዙ ገጠመኞች ይኖራሉ ብዬ አስባለሁ። ያስገረመህም ያሳዘነህም ያሳቀህም ሊሆን ይችላል። ምን ገጠመኝ ገጥሞ ነበር? አዎ የኛ ስራ ከስራው ጸባይ አንጻር ብዙ የሚገጥም ነገር አለ። አንድ በጣም የገረመኝ ገጠመኝ ምንድን ነው የዛሬ ሶስት ዓመት አካባቢ ነው የኔ ጓደኛ ደላላ ነው እና ቤት ይነገረዋል እንዲሸጥ። ማ ይነግረዋል? ሸጥ ባሪቱ ነገረዋለች ትነግረዋለች ቤቱ ተከራይቶ ነው ያለው። ተከራይ ነው ውስጥ ያለው። ስትነግረው ምን ብለዋለች? እኔ ሰው ሲኖርህ ደውልልኝና ባለቤቷ እየሄድኩኝ አሳያለሁ። ያው ተከራዮቹ እንዳይቸገሩ ማለት ነው። ምን ሰው እንዳይንጋጋባቸው ትለዋለች። እሺ። እንትን ካለ በኋላ አሁን የእኔ ከስተመር ይመጣል። ገዥ ነው ወንድ ነውና ነው ይመጣል። ደውልልኝ ተገናኘን። ያን ቤት ማሳየት ነው የፈለግኩት። ባላንድ ነው። ሄድን። ሁለተኛ ላይ ነው። አንኳኳን። የውጭ በር አለው። አንኳኳን። ምንድን ነው ማለችን፣ ተከራውታ ቤት ማየት ፈልጋለሁ ማልኳችሁ ነው። ልጁ ተናገረ። አይ ከሌት ልካን ነው። ከፈተችው በሩ፣ የውጩን ከፈተችውና ገዥ እና ደላለው ገቡ። ከዛ የውጭ በር አለና ከዛ አትገባም እንዲያለሽኝ፣ አይ ሰው መብዛትም ይሰራል አቃሳጊያቸውና፣ እጠብቃቸዋለሁ ብዬ የኔ በረንዳ ላይ ይቆማል። አሁን እናደረገች የውጩን በር ቆለፈችውና ሰት የዋ እንዴት አልተነጋገርኩም? እናንተ ሌቦች ናችሁ። በፍጹም አላካችሁ። ለምን እኔ በቃ በቁጥጥር ስር ውላችሁ ተባላችሁ ማለት ነው። ተዘጋባችሁ። እኔ ውጪ ቆሙን። አሀ አንተ አልገባህም። ከዛ ሰትየዋም ስር ትደውላለች፣ ደላላውም ይደውላል። ሰትየዋ የምትደውለው እኔ መሰለኝ ፖሊስ ጋር ነው። አሀ እኔ መሰለኝ ማለት ነው። ስለዚህ ሰትየዋም የምትደውለው ባለቤቷ ጋር ነው፣ ልጁም የሚደውለው እዛ ጋር ነው። አጋጣሚ ሆኖ ባለቤቷ አንድ ሰው ጋርም ይደውል አ አጋጣሚ ሆኖ ባለቤቷ እዚህ ሰፈር አካባቢ ነበረች። ስለዚህ እኔ ነገርኩ ነገርኩ ደላላለ እኔ የነገርኩት ደግሞ ራሴን ብቻ ሳያያለሁ ነው ያልኩት እንጂ ይደላልኩት ስለዚህ የት ናቸው? ቤት ገብሰዋል የውጭ መረዝ ገና ጠብቂ ታላው እና ስለዚህ ወርጥ ትመጣለች። እኔ አሁን እንደዛ ጋር ሲያወሩ በቃ እንደዚህ ነው የምማየው። እና አሁን ሰትዩዋ ጋር የደወለው ማነው ፖሊስ ጋር የደወለው ማነው የሚል ነው እኔ የምጠብቀው ምንድነው

ጌታ ሰዎቹ ገብቷል፣ ደላላውም ገዥም ገብቷል። ከዛ በኋላ ሰትዮዋ ተንኳኳ ገባች። እኔ በዛ መካከል የምጠብቀው ሌላ አካል ስለሆነ የራሴ ፍራቻ አለሌላ ገቡና ሰዎቹ ከገቡ በኋላ እኔ ውጭ ቆሜያለሁ። ገብተው ፀቡን ትተውት ዋጋ ይደራደራሉ። አንተ የምትጠብቀው ሌላ ጉዳይ። እኔ ጎጠ ዋጋ ይደራደራሉ። ተስማሙና ተያይዘው ሲወጡ ወዴት ዘሎ ፖሊስ ትራለር ነው ምን ልናድር ነው? በቃ አሉ። በር ካፈቱ በቃ ተስማምተናል፣ እንሂድና ቀብድ ልክፈልና ወደ ሌላው እሷ ዘግታ ትመጣለች። ማን ብሎ በዛ ይሄን ገጠመኝ የሚያስቅ ነው። በጣም ገጥሞኛል በስራዬ። ጠዋትም እንዳልኩት በጣም ማለት ከሥነ ምግባርህ የተመሰገንክ በማህበራዊ ኑሮም በጣም ጥሩ የማህበራዊ ኑሮ ያለ ከሰዎች ጋር የመኖር እንትን ያለ ሰው እንደሆንክ ከብዙ ሰዎች ሰምቻለሁኝ። እና አንዳንዴ ደላላ የሚለውን ነገር ማህበረሰቡ የሚያይበት መንገድ አለ። አንዳንዴ ያው አንተ ስለምትጋፈጠው ሁሌ በየቀኑ የሚገጥምህ ነገር ይኖራል እና እንዴት የሚያዩ ይመስልሃል ማህበረሰቡ? እኔ ማህበረሰቡ ገንዘብ ያለበት ብዬ የማስበው መጀመሪያ ሲመጣ በቀናነት ቢመጣ በቀናነት መቀናነት ማለት ምንድን ነው ስማችን ሳይሆን እኛ እንፈልጉ ምክንያቱም ስማችን በአንድም በሌላ ስሙ መታደስ አለበት ለምን የዛ ወይ የቆሽ ነገር ሳለ ማለት ነው ደላላ አጭበርባሪ ነው የሆነ ነገር ነው ምንድን ነው አወዛግቡ ያልሆነ ነገር ያከራየናል ያጋዛናል ማነው ስለሚያስቡ ስለዚህ በሰውም አይፈረድም ለምን አልፎ አልፎ አንዳንድ ነገር እውነትም አለ አሁን ለምሳሌ አንዳንድ ምን ይባላል አቋረጥ ከሆን እንጂ ቤት አሁን አንተ ቤት መሸጥ ጋር ስለሆነ ነው ስለቤት፣ ቤት የምናወራው ቤትም፣ መኪናም፣ ሌላም ሌላም ነገሮች ይሰራሉ በዚህ መንገድ እና አንዳንዴ ሻጭና ገዢን በመሀል የመግባት ነገር አለ። በሻጭና በገዥ መካከል ላይክ እንዲጨምር ኮሚሽን አለ አይደለ? ያ ኮሚሽን ከፍ እንዲል ሲባል ተመኑን ራሱ የማውጣት ያህል እንትን እንዳላቸው እንሰማለን። እውነት ነው አሁኔ አንዳንድ ሰው ሊያደርግ ይችላል። አንዳንድ ምክንያቱም አሁን እኔ አንድ ቤት አስር ሺህ ብር ሊከራይ መቶ አይ አስራ አንድ ሺህ ብር ነው የማከራይለህ ለምን የእኔ ኮሚሽን ሊጨምር ብዬ ያን ሰውዬ ቢይዘው ቢዘው እዚህ ጋር ግንዝና ቤት እርጥር ካልሆነ በስተቀር ለእኔ አንድ ሺህ ብር ሳስጨምር ብለህ ሰውየው እኔ የማገኘው ሞተር ነው። ሁለቱም ሊጎዱ ይችላሉ። ሁለቱም አካላት ሻጩም ገዥም ማለት ነው። ወይም ደግሞ አከራዩም ተከራዩም ልትች ትችላለህ። አከራዩ ቤቱ ሊያድርበት ይችላል። አንድ ሰው ያው ሲመቸው ተመጣጣኝ ሲሆን ነው አደለ? ሊከራየውም ወይም ሊገዛውም የሚችለው ካልተመታጠነ ላይከራይ ይችላል። ያው በአዲስ አበባ ደረጃ የቤት ንትንም ስላለ የማደር የመቆየት ንትኑ ያን ያህል ነው እንጂ አሁን የምናወራው ደግሞ ስለ አዲስ አበባ ብቻም ስላልሆነ ጉዳት አለው ልልክ ነው። በሻጭም ወገን በገዥም፣ በተከራይም፣ በአከራይም ጉዳት አለው ይሄ በመሀል የሚገባው ነገር እና በብዛት አለ ትላለ? በስፋት እንደዚ አይነት ነገር አለ። በብዛት አይደለም፣ በብዛት ሳይሆን ይህን ስራ የሚሰሩ በጣም ብዙ መልካም ልጆች አሉ። ኮሚሽን ስራ ብዙ የሚሰሩ ሰርተውም የተለወጡ ብዙ ልጆች አሉ። እኔ በምንሰራበት አካባቢ አሁን በጣም አብዛኛው በጣም አብዛኛው መልካም፣ ለህዝብ ተቆርቋሪ አንዳንዴ እንደውም ምን ይደረጋል እናቱ ሲመጡ እናቶች ሲመጡ ወይ ነፍሰ ጡር ሲመጡ ወይ ትላልቅ ሰዎች ሲመጡ ምንድን ነው የምናረገው? እንደኛ ሩጠው ስለማይሄዱ ወይ አንድ መኪናው ደላላ ካለ በነሱ ይዘን እንላለን። የሆነ ሰዓት ባጃጅም ለበረዛ ሰዓት በባጃጅም ይዘናቸው ዞር አለን፣ ወይም በራይ ይዘናቸው ዞር ዞር እንላለን። ለምን ትላልቅ ሰዎች ሲሆኑ አንደኛ እንዳይጎዱ፣ ሁለተኛ ደግሞ እንደኛ ፈጥነው ስለማይሄዱ ይሄን ሁሉ የሚያደላላና ያለው ለምሳሌ እኛ አሁን አብሬ በምሰራበት ማለት ነው። ስለዚህ አንዳንድ ችግር ያለባቸው ቢኖሩም ግን አብዛኛው መልካምና አብዛኛው ደግሞ በስብ አስተዳዳሪ ለኑሮ ሯጭ ከህዝቡ ጋር ማበሪያ ኑሮ የሚኖር ገባ ብለሽ ጀርባውን ስታየው ልጅ ምን እናት አብዙ ያለው ስለሆነ በዚህ ልክ ነው እየሰራን ያለ። ማድረግ ያለብን ምንድን ነው ያ ሰው እኛን ፈልጎ ነው የሚመጣ። ከእኛን ፈልጎ እስከመጣ ድረስ ያን ሰው ተንከባክበል ይግዛም አይግዛም ይከራይም፣ አይከራይም። ያ ሰውዬ ውስጡን የሚያቆራሱ አለቀ ገበያ ማሰስ ያርገው እንጨ ይመጣው። እኛ ግን ከኛ የሚጠበቀው ነገር አሳይተን ያ ሰውዬ መላክ ነው። ዳሪ አሁን እጃችን ላይ ምንም የለም ጨርሰናል አይደል? አንዱን አከራየ ነው አንዱን ደግሞ ያው ቪዲዮ ላክን። እጅ ላይ ያለ ነገር አለ ያለውን ነገር በዚህ ነው ቤቶችን ያይት ይችላል። ስለዚህ መንገድ ነው የሚቀጥለው ማለት ነው። እንግዲህ ከዚህ በኋላ ቢደወልም የተለየ ነገር አይኖርም እና ደሬ፣ በጣም እናመሰግናለን። በጣም ላሳየህን ጥሩ ስነ ምግባር ለሌሎች ደላሎች ተምሳሌት የሚሆን ነገር ስላደረግ እናመሰግናለን። እንደገና ደግሞ ቤታችሁ ውስጥ ቁርስ፣ ምሳ እንደዚህ ተፍ ተፍ ብላችሁ ስላስተናገዳችሁኝ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ክቡራን ተመልካቾቻችን ፋና ፖድካስት የውሉ ፕሮግራማችን አሁን ያየነውን ይመስል ነበረ። እስከ ዝግጅታችን ፍጻሜ ድረስ ስለተከታተላችሁ እናመሰግናለን። ሰላም።